ተመልካቾቻችን አሁን የምገኘው በሆለታ ከተማ እንዳለው ጌታ የሕፃናት መንደር ነው። በዚህ ስፍራ እድሜያቸው ከ18 ዓመት በታች የሆኑ ሕፃናትና ታዳጊዎች የተለያየ ድጋፍ ይደረግላቸዋል። እኔም እንግዲህ በዚህ በጎ ስራ ላይ ከተሰማራ ወጣት ጋር ቆይታ አደርጋለሁ። ሰላም፣ እንዴት ነህ? ደህና ነህ? እንደምናለ። እስቲ በቅድሚያ ራስህን አስተዋውቀን። እንዳለው ጌታ እባላለሁ የእንዳለው ጌታ ሕፃናት መንደር መስራች ይሄ እንግዲህ ለልጆቻችን ማደሪያ ቦታ ነው። ከአርባ በላይ ልጆች እዚህ ቦታ ላይ ያድራሉ። እና እሷ ሰኔ ትባላለች። ለዚህ ድርጅት መመስረት ባለውለታ የሆነ ልጅ ነው። አነሳሱ በጣም በሚያሳዝን ሁኔታ ነው። የአንድ ቀን ልጅን ያነሳ ነው። ቦታው ሱባ የሚባል ጫካ አካባቢ ነው ተጥሏል። አንድ ልጅ ተጥሏል ጫካ ውስጥ ስለዚህ እንዴት አድርገን እናንሳው ብለው ሲመካከሩ በመካከል ላይ የሰማ ሰው ለእኔ ኢንፎርሜሽኑን ያቀብለኛል። እንደነግትኩኝ ያንድ ቀን ልጅ ከሌሊቱ አምስት ሰዓት ላይ በጣም ትልቅ ጫካ ነው ተጥሏል ሲባል ይህን ማንሳት አለብን አልኩኝ። ከዛ ወደ ቤቴ ይዤ መጣሁ። ባለቤቴ አራስ ነበረች። ከዛ ስነግራት እጅግ በጣም ነው የደነገጠችው። እሷ አማራ ስለነበረች አንደኛውን ጡት ለእሱ አንደኛውን ጡት ደግሞ ለራሷ ሊሰጠች፣ በዛ የተጀመረ ፕሮጀክት ነው ታታ። ልጆች እንግዲህ ሲጋ ይታዩኛል። እስቲ እንዴት ነው አመጣጣቸው? ግማሹ ቤተሰብ ያለው አለ፣ ቤተሰብ የሌለው አለ። የሁሉም ታሪክ እያንዳንዱ የየራሳቸው ታሪክ አላቸው። ጎዳና ላይ ከሶስት ዓመት ከአራት ዓመት ከዛ በላይ የቆዩ አሉ ይህን ስራ በመና ከጀመርኩ በኋላ ቀስ እያልኩ የተጣሉ ልጆችን ለማንሳት የጀመርኩት እዚህ ከተማ ላይ በዚህ ከወረዳም ላይ ልጆች ሲጣሉ አነሳለሁ ከጋምቤላ ሴቶችና ህጻናት ቢሮ ጋር በመሆን ጋምቤላ ሪፊጂ ካምፕ ውስጥ ከሚገኙ የደቡብ ሱዳን የሱዳን የኡጋንዳ የተወሰኑ ልጆችን አሁን ለጊዜው ሰባት ወስጃለሁ ከሀገር ውጭ አሁን እዚህ ማደር ብቻ ነው ሌላ ምግብም እዚሁ ነው የሚዘጋጅላቸው ከአዲስ አበባ ሴቶችና ህጻናት ቢሮ፣ ከኦሮሚያ ሴቶችና ህጻናት ቢሮ፣ ከሁለታ ሴቶችና ህጻናት ቢሮ ጋር በመሆን ጎዳና ላይ አንስተን ያቀላቀልናቸው ቤተሰብ ያላቸውን ያቀላቀልናቸዋል። ተመልካቾቻችን እንግዲህ እንደተመለከታችሁት እንዳለውጌታ የሕፃናት መንደር ውስጥ በዚህ ስፍራ እንግዲህ ወደ አርባ የሚሆኑ ህጻናትና ታዳጊዎች የመኝታና የምግብ አቅርቦት ያገኛሉ። አሁን እንግዲህ እንደምንመለከተው ልጆቹ የሚማሩበት ትምህርት ቤት ነው አይደል? ምን ያህል ልጆች በዚህ ስፍራ ይማራሉ? አጠቃላይ እዚህ መቶ ሀምሳ ህጻናቶች ናቸው የሚማሩት። በሁለታ የመጀመሪያው የሆነ የመስማት ህጻናቸው ትምህርት ቤት ነው። ኦቲስቲኮችን በተወሰናሉ። እነዚህ ልጆችን ሰብስበን እዚሁ ጠዋት ጀምሮ እዚ ይመጣሉ ይመገባሉ፣ ይማራሉ። አሁን የምንገኘው ድርጅታችን ውስጥ ለሚገኙ ህጻናቶች እንዲሁም ደግሞ በተወሰነ መልኩ ትኩረታችን ሴቶችና ህጻናት ነው በዋናነት በዋናነት አካል አካል ጉዳተኞች ቅድሚያ እንሰጣለን። ለአካባቢው ማህበረሰብ በነፃ አገልግሎት የሚሰጥ የህክምና ማዕከል ነው። እውነት ለመናገር እንዳለው ጌታ ህጻናት መንደር በከተማችን ጉልህ ሚና እየተጫወተ ያለ ድርጅት ነው። ይህ ድርጅት ከዚህ በላይ ማደግ እንደሚችልና ሰፋ ያለ ስራ መስራት እንደሚችል አሁን ባሳየን ስራ ተነሳሽነት ማዕከል አድርገን ሰፋ ያለ ቦታ ሰጥተናቸው አሁን ይሄ እዚህ የተጀመረ መልካም ስራ እዛ ደግሞ ሰፋ ብሎ እንደሚሰራና ለሁለታ ከተማ አስተዳደር ብቻ አይደለም ለአካባቢዋም ጭምር ሰፊ አገልግሎት እንደሚሰጥ ተስፋ አድርጋለሁ። እንዴት ነው? ምሳ ቆንጆ ነው? እሺ። ተመልካቾቻችን፣ ሕፃናቱ ከትምህርት ቤት ወጥተው በዚህ መልኩ ምሳቸውን እየተመገቡ ነው የሚገኙት። እኔም እንግዲህ በዚህ ስፍራ ተገኝቼ ምልከታዬን ወደ እናንተ አድርሻለሁ።